ብርቱካን? አቤት ምንድን ሆኖ ደሞ እየጠራሁሽ ዝም ብለሽ የምትሄጂው? ኧረ እኔ አልሰማሁህም። እንዴት ነው ደህናሽን? ሰነበትሽ ሆይ? ደህና ነኝ እግዚአብሔር። እንዴው ምን ነው ጠፍተሻል? ኧረ እኔ አለሁ አልጠፋሁም። እንዴው እኮ አሁንም አንድ ጉዳይ ነበረኝ ማጓይሽ። አሁን እሱን እኮ ብየ ነው አሁን ስመጣ እንዴው አገኘሁሽ። ምን ነበር የሆነ የመችም እስከ ዛሬ እንዴው በሆድ ሳምሰለስለው

የኖርሁት ነውና እኔ እንዲሁ አንቺን ተድሮን ከጀልሁሽ ከጅየሻለሁ ከጅየሽ ወራ እንደት ምን ማለት ነው አንተ የራስህ የምለው ሰው አለኝ እኮ እንደት ነው የራስህ የምለው ሰው ማን ነው ደግሞ አንቺ ተኔ ውጭ የማንም አትሆኝም እንደት ያህል ነገር ነው ዞሮ ዞሮ አሁን ማለት ነው

እኔ በቃ ከእጅዬሻለሁ ከእጅዬሻለሁ። እኔ ውጭ አንቺ ማንም አትሆኝም ነው። ዞሮ ዞሮ እንደማን፣ እኔ ነገርኩህ የምለው ወደው ጓደኛ ማን ያን፣ ደመላሽ የሚባለው ነው። ያን ጅል ውርደታ ተሱ ጋር እየታየሽ እንደሆነ ራሱ ሰው እየነገረኝ ነው። ተሱ ጋር መታየትሽን የማታቆሚ

አንተ ምን? እንዲሁ ምን እኔ ከኔ ውጭ የሌላ ሰው እሆናለሁ? እሱን አገኘዋለሁ። ሞሳ አንድ ቀን አብራችሁ እና

ስማ ምን እንደው እስታውን አልወትሩሽ? የት ገለኸኝ ነበር እኮ ናፍቀሽኝ ነው እንጂ። እንደት እስታውን አንቺ አልወትሩሽ ይቀርሽ? እንደዚህ ልቤ እኮ ነው የቆየበት እስካሁን። ቅርትሽ ብኝ ምን ሆና ነው? ምን

አስጨነቁ እንዴት። ኦራ ምን አስጨነቅሽኝ? ብቻ ተንገላጠሁ እንጂ መንገድ መንገዱን ሳይኮን ይቆየው። ኦራ ደህና ነኝ። ምን ሆን ብለህ ነው? እኔማ ዛሬ እንዴት ዳቦ ወይ ጮቡጦ ነገር አላመጣሽልኝም እንዴ? ኦራ ደሜዋ ዛሬ ዝም እየተገለበው ነው የመጣው። ኦራ አይ ተይው ግድ የለም፣ ነገ ወይም የሌላ ቀን ታመጭልኛለሽ። ኦራ ይደርሳል፣ አመጣለሁ። ዛሬ እኮ እንዲያው ዝም ቢያይን ህልየው በየ ተገለበው ነው የመጣው

አይ እንኳን መጣሽ። ልታይ አንቺን ታየሁኝ በቂ ነው። አመጣላለሁ ሂደህ እሱን ማምን እና ግን እስታሁን ምን ገጥሞሽ ነው? ዝም ብለሽ ያስጠበቅሽ? ወራ ምንም አልገጠመኝም። አይ አይዲያግ ነው። ዙሮ ዙሮ ዋናው መምጣትሽ ነው። አራ መጥቻለሁ መጥቻለሁ። እና እንዴት ነው ግን የናፈቅሽኝ እኮ ነው። ዋንኝም እኮ ናፍቀህ ነው፣ ስሮን ትቸው ዝም ብዬ ተንትኑ ለየመጣው

ጥሩ ነው። እና ደህና ነህ? ደህና ነኝ። እኔማ ምን ሆናለሁ ከአንቺ ናፍቆት በስተቀር። የአንቺው ነው እንጂ እንዲህ አንድ ጊዜ እንዲህ ዝም ብሎ ግልጥጥ ግልጥ ያደርገኝ ወተት ወተት አልኩልሽ። ምን ምን ምን

አሁን እንዲያው ዝም ብዬ ነው። አያ እኔ ፈርፈራ የሚለኝ ደርሶ ወራ ጓደኞች ያሳየቻቸው አራ እናቴ እድለኛ ነሽ ቀድመሽ ቀለበት ተደርጎልሽ ነው የምታገቢው አሉ። ጥሩ ብለው ይሻል አራ እንደዚያ ነው። ዱስያት ደስ ደስ ትለኛለች። ደስ ደስ አድርጊልኝ። አያ አራ ደግሞ እንዲያው ዝም ብለ አራ ሰውነቴ ላብላባለኝ ሞቀኝ።

ዋ ምን ነው ፊትህ? ትክክል አይደለም። አንተው ተውትማ፣ ተውትማ፣ እንዲሁ ተውትማ። መንጌ የተሰራሁትን ጉድ ብታዩ። ተውትማ፣ ምን ተሰራ? ተውትማ። እኔ እውነት እውነት እኔ እንዲሁ ጀግንነቴን ወንድነቴን ታላሳ የውማ እኔ አየለው። አሁን እናንተም ዙሮ ዙሮ የምትረዱኝ ነገር እርዱኝ። ዋ ምን ነው ችግሩን ሳናውቅ አደነፋህብላ። አንተው ይኸው፣ ብርቱካን እኔ እንደምከጅላት ታውቃላችሁ።

ደመላሽ ተብዩ ያንድ መሰላል ደሞ አለ አልወዱድ። ዝም ብሎ እሱን እሱን ነው የምወድህ ተሱ ጋር ነው የምኖር አለ እና እውነት እኔ እኔ ቁሚ እያድጉ እሱ እሱ አንተ ነካት። ዙሮ ዙሮ ጉድ ነው የሚፈጠር። ቆምጬ ቆምጬ የምለቀው ግን ደግሞ

ዋዘኛ ያባ የሆነ እንደው እኔ ነበር ወይኔ፣ ለአንተ እንደ መሻ ታደርግ የመሸ አንተ እንደው መች በእሱ ተርታ እኔ ብሆንማ አንተ እንደው እሱ ይጨርስና እኛ የምንተካበስ እንዲያ ደስ ይለኝ ነበር።